በላይ ሳምሪ የምታወራ ከሆነ፣ መጀመሪያ ወይ ሳምሪ ወይ ዲቦራ አንዳቸውን አድርጊና አውሩተ ይጨርሱ አንደኛዋ ከዛ በአንደኛው ላይ አንደኛው ከገባች አስወርጃ ከዛ አንደኛው ላይ አሁን ቆይ ሚዩት አድርጊ። ኦኬ እሺ። ድሉ ስለ ስለ ስጣችሁ ያመሰግናለሁ። አሁን እኔ የምፈልገው ከምንም ነገርና ከምንም ነገር በፊት እየሰማችሁ ነው፣ ሁላችሁም 10900 ሰው አለ። እሷ ያወራችሁ ነገር ላመጣላችሁ እችላለሁ። አንድ ሚሊዮን እኔ ቤተሰቧን እናቷን ዝቅ ከፍ አድርጌ የተናገርኩበትን እና አባቷን የተናገርኩበትን ታምጣ አቃቸዋለሁ አለው ከማለት ውጭ የተናገርኩት ነገር ካለ ታምጣል። የእሷ ግን የተናገረችውን አንድ ሚሊዮን አመጣልሻለሁ አልኩሽ የተናገረችው ማለት ነው። ቤተሰቦች እኔ የተናገርኩትን ታምጣል። በቃ ጥያቄ። ከዛ በፊት ግን የሚደረገው ኮንቨርሴሽን ካለ ነው ነቅዬ ነው የምወጣው፣ አልቀምጥ። ገባሽ? መጀመሪያ ይምጣ ተሳድባለች ብሎ ነው ገጀራ አውጥቶ አሳይቷል፣ ምናምን። ለእሱ ችግር የለውም እንደርስበታለን። ግን መጀመሪያ ታሳየኝ ነው። የተሳደብኩበትን ታምጣ። ተሳድባለች ዲቦራ እናቴን ከፍዝቅ፣ አባቴን ሰድባለች፣ አያቴን ሰድባለች ብላለች፣ ታምጣልኝ። እሱ በቃ ከዛ በኋላ ቀጥላለሁ ማወሮ። እሺ አሁን ናይ ሳምሪ፣ ሳምሪ ዘመድ እንዳስገባሽ የእኔንም እህቴን አስገቢልኝ። አበባ ላኪርብቂ ካለ አበባ ሳምሪ። አሁን አንዴ ሳምሪ፣ እኔ ጥያቄ ልጠይቅሽ። ሳምሪ ኖ ኖ፣ እኔ ጥያቄ የምጠይቅሽ እኮ ቤዛ ታወራ አንቺ ታወሪ ወይ ልልሽ? እኔ ነኝ ባለጉዳዩ። እንደዚህ የሰደብኩበት ምክንያት ጠይቂኝ ቀድመሽ። እሺ፣ አዎ ከዛ በፊት ቪዲዮ አምጭ ብላሻለች። አምጭና ከዛ በኋላ በዛ ጉዳይ ተነጋገሩ። አንችም ወሬ

እሷ በመጀመሪያ ዙሪያ ኦፍኮርስ ያው ልጅ አለሽ ብዬ ቲክቶክ ላይ የመጣሁት ቀድሜ ኔ። ኦኬ እኔ ከምንም ነገር የሚያሳሽን ነገር የለም፣ እንደዛ ብያታለሁ። አው ልጅ አለሽ እኮ ልጅ ልሽ ተደሻለ ባለሽ እንደዚህ እንደዚህ ብሎኛል ብዬ የጀመርኩት ኔ። ከዛ በኋላ እሱ ሰምታ ቪዲዮ ተናዳ ምናምን ቆይታ መልተሰጠች እና ኮሜንት ስር አንቺ ጭቅቅታም፣ አንቺ ማደታም፣ አንቺ ምን፣ አንቺ ምን የዚህ ቤተሰብ ምናምን ንቃታል ምናምን ስትል እሱ ቪዲዮ ተቆርጦ ተላከልኝና በኔክስት ገብቼ ሰድቤያታለሁ ያ ግን ቀድማ የሰደበችኝና ጭቅቅትሽ፣ ምንሽ፣ ምንሽ ካለች በኋላ ነው ያስድብ የመጣው። ቤተሰብ ቆይ አንዴ ላውራ፣ ማንም ሰው እንዳያስቆመኝ። ከዛ በኋላ መጀመሪያ ቀድማ ነው የጀመረችው። የሁላችሁንም ሞድሬተር አነሳለሁ። ኦኬ የምትከበሩ ከሆነ ተከበሩ። እኔ ማርያምን አንድ ሰው አላስገባሁም። የሚያወጡኝ አለ ደግሞ በቤት። ከዚህ በኋላ ምንም አይነት እንትን እንዳትነቁ፣ እረፉ። እንዴ ምን ሆናችሁ ነው? እኔ ቤት ስትሆኑ ሞድሬተሮች፣ አትበጥብጡ። ባይ ዘ ዌይ ሌላ ቤት ክብራችሁን እንደምትጠብቁት ክብራችሁን ጠብቁ። ዘበኛ መሆናችሁን እንዳትረሱ። ማማ ነው አታውቁት ቀጥ አይ ሚውት አድርጊ ቢፍቱ ቀጥ ሳምሪ ጨረሽ። ስለዚህ አንተ ቢጎራን የነካሻት አይደለ እኔ አንነቀ ስድብ አልተሳደብኩም። ልጅ አላት ብዬ ላይፍ ላይ ኮሜንት ራይ ሲጽፉልኝ አንቺ እንደዚህ እንደዚህ ሲሉኝ አዎ ልጅ ግን አላት ብዬ ተናገረ ያ ቀደም ቀድሜ ልጅ አላት አልኩት እኔ ነኝ። ቲክቶክ ላይ ያ እኔ ያምንልሻለሁ ምንም ዋሽት አይጠበቅብኝም ያልኳት እኔ ነኝ ላንች ራሱ ቴክስት አድርጌልሻለሁ። ልጁ መረዳት ካለበት እንደዚህ እንደዚህ ብዬ ቴክስት አርገሽ፣ እንደውም ስልክሽ ልከሽ ልኝ ነበር መስ በፊት ነው ስልክ ልከሽ ልኝ በውስጥ በፊት በፊት ልክ ስልክ ልከሽ የሆነ ነገር ፈልጌልሽ ነበር እንደዚህ እንደዚህ ኮስልሽ፣ የማን ፎቶ የላክሽ ልኝ ብለሽ የዲቦራን ስታይ፣ ከዛን ስልክ ልከሽ ልኝ ደውይ እና አውሪ መጀመሪያ ብለሽ ተውኩት እና እሱ ትቻት እየኖት የራሴ ላይፍ እንትን እያልኩ እያለ ከዛ በኋላ ቀድሜ የሆነ ሰው ኮሜንት ላይ ያ ልጅ አላት እኔ ወልጅ አልከድም ብያለው። ያ ከዛ በኋላ ግን እሷ ሰደበችኝ። ለምን አይ ለምን አይ እኔ ያንኩ በምክንያት ስለማለችና ልጅ የለኝም ብላለች እኮ ምናምን ለምታለች፣ እንጂ እኛ የምናውቀው ሳምሪ። እኔ ለምሳሌ አርሴ ማለጅ አለችኝ ቲክቶክ ላይ መናገር ካልፈለግኩኝ አለመናገር መብት ነው አደለም? መብታለች ግን የምናውቀው ምን አገባች ስለ ፐርሰናል ይወጣል። ሳምሪ እኮ ስለ ፐርሰናል ልጅ የለኝም ብላ ስለማለች ከዛ ሲ ያልጅ አለማን ቀርቶ ለምን ቤተ ክርስቲያን አንድ ነው? አንዴ አንዴ አንዴ አንዴ ስድቡን ግን የጀመረችው እስቲ ንገረኝ ስለነሱ

ከርቼ ምናምን ምናምን መስሎሽ ነው እንደመጣሁት እዚህ ጋር ልትነጋገሪ ከሆነ ተከባብረሽ ትነጋገሪያለሽ። አልነጋገርም ማለት ነው? ምን ነው ሳመጫ? አብረን እናያለን ነው ሳመጫ። ይሄን ነው አንዴ። ቆይ ቆይ። አንዴ ቤዛ አንቺን እኔ በስርዓት አውርቼሽ ተነጋግረን ከወንድሟ ጋር ነው ዲቦራ። ስህተት ካለባት እኔ እንኳን ወክዬ ይቅርታ እጠይቅላታለሁ። ቤተሰቦቿ ስልሽ፣ ቤዛ ምን አለሽ? ማአዚና ሳምሪና ዲቦራ እንደፈለጉ ይደባደቡ ይጨፋጨፉ፣ አይመለከተንም። እኛ ጎረቤቶች አብረን የበላን አብረን የጠጣነን። ነገር ግን ዲቦራ አባታችንን ጠንቋይ ብላ አያታችንን ሰድበዋለች። አያታችን አባገዳ ነው፣ በዚህ ደረጃ ብሎ ወጣቶቹ ያንን ነገር ሲያሳዩ ጊዜ እኔ ገባውኝና ቤዚ ሳናግርሽ ቆይ፣ ቤዚ እንዳትገቢ። ምን አለሽ ዲቦራ ብላለች ብላችኋል? እኔ ዲቦራ ይሄን እናንተ የተናገራችሁትን ጸያፍ ንግግር ከተናገረች እኔ ዲቦራን እዚህ አስራ ሶስትን ሳምሪ ልሽ መሲ ልጄና ይኸው ዲቦራ ነው። ስጪ ቪዲዮ ምናምን ብላ የተናገረችውን ዲቦራ

ፍርድ የኔ ህይወት እንደዚህ ይናል። ከሚያሳስብሽ እና ከሚያስጨንቅሽ ምድር ላይ ሀቅ ዲቦ አንዴ ቆይ። ሳምሪ ሳምሪ ምድር ላይ ሀቅ ነው አይደል? የሚያኖረን እናትሽ ቆይ ቆይ አንዴ ቆይ። ዲቦ ሚዩት አርጊው። እናትሽ ያቺ ትላም እናትሽ ሸርሙጣ ብለሽ የመጀመሪያ ቪዲዮ ያንቻለ። አረ ሳምሪ ያንን እኔ ልንገርሽ ሳምሪ፣ እናቴን በዛ ደረጃ ከሰደብሻ ፈጣሪንም ልናገር እችላለሁ። እኔ አሁን የምፈልገው ወንድምሽን የተናገረችበትን አባትሽን አያትሽን ያንቋሸሽበትን ቪዲዮ አምጪ። ቅድም ዲቦራ ያሰማችን ያቺ ትላም ሸርሙጣ እናትሽ ነው ያልሻት። እናቷ ናታ ለእሷም ታዲያ ሳምሪ ሁለታችሁ ናችሁ ይህንን ነገር ልትፈቱት የምትችሉት። ኦኬ፣ ቤዛም አያገባትም። ቤት ታምጣልሽ። ለምን አትሰሙኝም? እሺ እንዴት ነው የምትሰሙት? ፌር ሆነሽ ከሆነ ብላለች የእሷ እናት ሰደብ ትላም ሸርሙጣ እናትሽ እንደዚህ ሆነ። ኦኬ፣ ልንገርሽ እሺ የእኔን ሀያት

አንቺ ግንውሸታየታለሽ ስ ዲ ታለፊእንደዛ ካልኩ እኔ በዊልቸር አያቷ ምናምን ካልኩ እኔ ቪዲዮ ከፍቼ ተንበርክኬ ይቅርታ ጠይቃታለሁ። ውሸታ ማጭበርባሪ እንዳንቺ ባለጌ አይደለሁም እኔ። አንቺ ቤት ባለጊ አደለው። ምን እናቴ አባቷ እንዲህ የሚያደርጋት ቤዛ፣ ምን ነው ዛሬ መጣሽ? አባቷ እንዲህ የሚያደርጋት እናትሽ ትበዳይ ያለ ነው። አባቷ የሚጠራት ስትል የት ነበርሽ ዛሬ? ኬት መጣሽ? ኬት መጣሽ? ደርሼባታለሁ። አቤት ወይ! አንቺም የእሷን እናት እየሰደብ፣ እሷም የአንቺን እናት እየሰደብ አትንጣጡ። መንጣጣት እኔም ችልበታለሁ። ከልክ በላይ ችግር

በ ከአንዴ ቤቱን ስርዓት አስይዙት። እሺ አንዳንዴ ሌላ ቤት በክብር አይደል የምናወራው? ስለዚህ በክብር ነው። ዲቦ ሚውት አድርጊ እኔን አውሪ አውሪ። ሚውት ሚውት ምን ያደርጓታል? አይ እራሷ መሰለች ሚውት ያደረገችው እየወራሁ ነበርኩ ይኸውልሽ፣ መሲ እኔ እኔ አክስቴ አክስቷ፣ እህቷ እንደ ዱባይ ላይ ሶስቱ ሌዝቢያን ሸርሙጣ እንደዚህ እኔ በእሷ ይኸውልሽ። ባይዘዌ ሰው በተናገረበት ልክ ማንም ሰው መናገር ይችላል። ባይዘዌ አንቺ ባለጌ በሆንሽበት ልክ ማንም ሰው ባለጌ መሆን ይችላል። ባይዘዌ ገባሽ?